በኢሞ በዋትሳፕ በቴሌግራም እና እንዲሁም እናንተ የምትጠቀሙበት ሶሻል ሚዲያ ይሆናል። እሺ ውዴ ቻናላችን ተከታታዮች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛያል። ዛሬ ደግሞ ይዘንላችሁ የመጣን የቃላት ምስረታ ነው። በዚህ ቪዲዮችን ቃላትን እንዴት አድርጋችሁ ቅልል ባለ መንገድ አገጣጥማችሁ እንደምታነቡ አገጣጥማችሁ እንደምትጽፉ የሚያሳያችሁ ነው። ቪዲዮን ጀምራችሁ አታውት እስከ መጨረሻው ይዩት። በቀላሉ ቃላትን አገጣጥማችሁ ማንበብ መጻፍ ትች ትለምዱበታላችሁ ወይም ደግሞ ታዩበታላችሁ ማለት ነው። ለቻናሉ አዲስ ከሆናችሁ ሼር፣ ላይክ፣ ሳብስክራይብ እያደረጋችሁ አማረኛ፣ እንግሊዝኛ ማንኛው ነው ትምህርት መማር ለሚፈልጉ አድርሱልን። እሺ ወደ ትምህርታችን ከመግባታችን በፊት በኦንላይን መማር የምትፈልጉ ወይም ደግሞ በአጭር ጊዜ ማንበብ መጻፍ አቀላጥፈን መናገር እንፈልጋለን ለምትሉ፣ ከታች ባለው ስልክ በኢሞ በቴሌግራም በዋትሳፕ በማንኛውም ሶሻል ሚዲያ አደውሉልን። አሁን ወደ ትምህርታችን ስንገባ፣ እሺ፣ ዛሬ ምናቸው የቃላት ምስረታዎች አብዛኛዎቹ በሁለተኛ ፊደላት ነው ማለት ነው። በሁለተኛ ፊደል፣ እሺ፣ ይህች ማናት? ሹ ከሸቤት ሁለተኛ ፊደል ሹ ብለን እናነባታለን። እስቲ ሹ። ይህች መ፣ ይህች ት በአንድ ላይ ምን ይሆናል? ሹመት ሹመት። አሁን አብዛኞቻችሁ የምትቸገሩም እንደው ድምፃቸውን ባለመለየት ወይም ደግሞ የፊደሎችን ቅጽል ሁለተኛ ፊደል፣ ሶስተኛ ፊደል ቅጽላቸው የቱ ጋ ነው የሚለውን ሳታውቁት ትቀሩና ድምፃቸውን በትክክል ሳጠሩ ስለምትቀሩ እንጂ ፊደሎችን በትክክል ካነበባችኋቸው ማታነቡበት መንገድ ምንም አንዳች ነገር የለም ማለት ነው። ስለዚህ እስቲ ይህ የሚያስረዳችሁ በዚህ ቪዲዮ ወይም ደግሞ በዚህ ቃላት ምስረታ እናያለን ማለት ነው። ሹ መት እሺ። ቺስ ሹ ይቺ ማናት? ካ አራተኛ ፊደሮች ምን ይላሉ? እግራቸው አጠራጠር ይላል። በእግራ በኩል እግራቸው ያጠርላል ብለናል ማለት ነው። ይቺ ደግሞ ማናት? ሹ ሁለተኛ ፊደሎች ቅጽላቸው ከቱጋና ያለ ከጎን ሹ ባንድ ላይ ስላነበው ይቺ ናት። ይቺ ካ ባንድ ላይ ምን ይሆናል? ሹካ ምን ይሆናል? ሹካ ሹ ይቺ ራ ይቺ ብ በአንድ ላይ ሹ ራ ብ ምንም የምንጨምረው ነገር የለም ማለት ነው። ሀሁ ብለን ወይም ደግሞ ኖርማል ፊደሎች ላይ ስንቆጥራቸው መጀመሪያው ፊደሎች ላይ ስንቆጥራቸው የጠራነውን የጠራ ነውን ድምፅ ወይም ደግሞ ስም ከዚህ መጠን ስንጠራው እንዳለ ቀጥታ ትርጉም ይሰጠናል ማለት ነው ያው ሹ ለምሳሌ ሸን ስናነብ ሸ ሹ እዚህ ማን ልነብ ብናት እዚህም ሹ ሹ ራ ብ ሹራብ። ምን ይላል? ሹራብ። እስቲችም ሹ ይቺ ፌ ይቺ ር በአንድ ላይ ሹ ፌ ር ለምሳሌ ይችን ስናይ ከፈቤት ስንተኛ ቀለበት ያላቸው አምስተኛ ፊደሎች ናቸው አይደለ? ስለዚህ እስቲ ፈፉን አምስተኛ ፊደል ስንቆጥረን የው ፈ ፉ ፊ ፋ ፌ የው እዚያም ፌ ብለን እናነበብ ነው። እዚህ ፌ ሹፌር ምን ይላል? ሹፌር ሹፌር። እችስ ሹ ይች ል በአንድ ላይ ች ከሸ ቤት ሁለተኛ ፊደል ሹ ብለምናነባትነን አይታናታል ይችስ እች ደግሞ ከለቤት ስድስተኛ ፊደል ል ለ ሉ ሊ ላ ሌ ል ይኸው ስድስተኛ ፊደል ል። ከዚህ ማን ብለን የምትጥራት ል? ሹ ል ሹል ብለን በአንድ ላይ እናነባዋለን ማለት ነው። ሹል። እሺ፣ ቺስ ሹ እቺ ሉ እቺ ቃ በአንድ ላይ ምንሆናል? ሹሉቃ። ምን ይሆናል? ሹሉቃ ይሆናል ማለት ነው። እሺ፣ እቺ ደግሞ ቁናት። ይኸው ቀ ቁ። ከዚህ ማን ብለን የምትጥራት ቁ ይችስ መ ይኸው መሙን ስናነብ መ ብለን የመጀመሪያ ፊደል ምናነብ ይቺ ደግሞ ት ከተቤት ስድስተኛ ፊደል ት በአንድ ላይ ሹ መ ት ምን ይሆናል? ሹመት ሹመት። እሺ ይኛው ደግሞ ቁ ር ጥ ምን ይሆናል? ቁ ርጥ ቁርጥ ምን ይላል? ቁርጥ ይሆናል ማለት ነው። እሺ እቺስ ቁ እቺ ከአራተኛ ፊደል ከረቤት ማን ብለን ነው እንጠራት? እስኪ እዛ ስናነበው እቺ ነዚህ ጋ ያለችቱን ማግኘት አለብን ማለት ነው። ረ ሩ ሪ ራ ስንል ው ራ ቁ ራ ቁ ራ እቺስ ቁ እቺ ር እቺ ስ በአንድ ላይ ስናነበው ምን ይሆናል? ቁ ርስ ቁርስ ቁርስ። እሺ ይህችስ ቁ እቺ ለቤት ስድስተኛ ፊደል ል ብለን የምናነባት ል። እቺ ደግሞ ከፈ ቤት ስድስተኛ ፊደል ማን ብለን የምናነባት ፍ ብለን፣ ባንድ ስናነበው ቁ ል ፍ ምን ይሆናል? ቁልፍ ቁልፍ ይሆናል ማለት ነው። ቁልፍ እሺ ይህችስ ቁ እቺ ጥ ይቺ ር ይቺ ከጠቤት ስድስተኛ ፊደል እቺ ደግሞ ከረቤት ስድስተኛ ፊደል እችን ጥ ብለን እችን ር ብለን ነው የምናነበው። ባንድ ላይ ስናነበው ቁ ጥ ር ይሆናል። ቁጥር ቁጥር ብለን እናነበዋለን። እሺ፣ እችስ እቺ ደግሞ ከበቤት ሁለተኛ ፊደል ከጎን ቅጽ ላይ ያላት ቡ ብለን እናነበዋለን። በቀይ በኩል ከጎናቸው ቅጽ ላይ ያለ ሁለተኛ ፊደሎች ናቸው ብለናል። ስለዚህ ቡ ባንድ ላይ ስናነበው ይሄ ይቺ ማናት ቡ ይች ደግሞ ከነቤት አራተኛ ፊደል ና ብለን ነው የምናነባት። ና በአንድ ላይ ይች ማናት? ቡ ይች ና ቡ ና ቡ ና ትክክለኛ ስሙን ለማግኘት በመሀከላቸው ጋብ ሳናደርግ ብንጣጠራ ናቸው በትክክል ስማቸው ምንም ማናነብበት መንገድ ወይም ደግሞ ትርጉም የማይሰጥበት መንገድ የለም ማለት ነው። ምን ይሆናል? ቡ ና እችስ ቡ ቺ ቺ ቺ ላ

ቃያ ቡቃያ ቡቃያ። እሽ ችስ ቡ ይች፣ ከረቤት አምስተኛ ፊደል ሬ ብለን ነው የምናነበት። ቡ ይች እስኪ ባንድ ላይ ቡ እቺ ደግሞ ከደቤት ስድስተኛ ፊደል ድ ብለን ነው ምናነባት። እቺ ደግሞ ከነቤት ስንተኛ ፊደል ስድስት ናት። እችን ን ብለን ነው ምናነባት። በአንድ ላይ እቺ ቡ እቺ ድ እቺ ን ቡ ድ ን ምን ብለን እናነባዋለን? ቡድን ቡድን ብለን እናነባዋለን ማለት ነው። እሺ እቺስ? እቺ ደግሞ ከተቤት ስንተኛ ፊደል ናት? ሁለተኛ ፊደሎች ቅጽላቸው ተጎን፣ ሶስተኛ ከእግራቸው ላይ እንዳልነው ሁለተኛ ፊደል እንደሆነች ከተቤት ሁለተኛ ፊደል እንደሆነች ቅጽሏን ማየትን ብዙ ሳለፈ እንዲህ ከጎን ቅጽል ያላት ብለን መለየት እንችላለን ማለት ነው። ስለዚህ እቺ ማናት? ቱ እቺ ር እቺ ክ ባንድ ላይ ምን ይሆናል? ይሄ ቱ ር ክ ቱርክ ቱርክ ብለን እናነባዋለን ማለት ነው። እቺስ? ቱ እቺ ከተቤት አራተኛ ፊደል ታ ብለን እናነባታለን። በአንድ ላይ የይዘን ስናነባው ምን ይሆናል? ቱ ታ ቱ ታ ቱ ታ ብለን እናነባዋለን። እሺ ይቺስ ማነች? ቱ ይቺ ደግሞ ሪ ከረቤት ሶስተኛ ፊደል ረ ሩ ሪ ብለን የምናነባት ማለት ቱ ሪ ይችስ ዝ ከዘቤት ስድስተኛ ፊደል ዝ ብለን የምናነባት ደግሞ ከመቤት ስድስተኛ ፊደል ም ብለን ነው የምናነባት። ስለዚህ ይቺ ቱ፣ ይቺ ሪ፣ ይቺ ዝ፣ ይቺ ም በአንድ ላይ ስናነባው ምን ይሆናል? ይሄ ቱ ሪ ዝ ም ቱሪዝም፣ ቱሪዝም ብለን እናነባዋለን ማለት ነው። እሺ ቺስ ቱ፣ ቺ እዚ ላይ ንበበናታል። ማን ብለን ያነበናት? ሪ፣ ቱ፣ ቺ፣ ሪ፣ ቺ፣ ስ፣ ቺ፣ ት በአንድ ላይ ምን ይሆናል?

እስቲ ችስ ቱ ች ፊ ት ከተቤት ሁለተኛ ይቺ ደግሞ ከፈቤት አምስተኛ ፊደል ፌ ብለን የምናነበው ማለት ነው። ቱ ፊ ት ቱ ፌ ት ቱ ፌት ብለን እናነበዋለን ማለት ነው። እንደዚህ እያደረግን በቀላሉ መለማመድ ማንበብ መጻፍ እንችላለን ማለት ነው። ከዛ ውጭ በአጭር ጊዜ ለማንበብ ለመጻፍ በኦንላይን መማር መከታተል ትችላላችሁ። ለዛሬ ዘኑ የመጣን ቪዲዮ ይህን ይመስላል። በሌላ ቪዲዮ ውስጥ ተምንገናኝ። መልካም ጊዜ ሰናይ ቆይታ